አመሰግናለሁ የእሬቻ 2018 የኦሮሞ ህዝብ በስፋት እያከበረው ይገኛል። ዛሬ ላይ እንግዲህ በዋዜማው ላይ ነው የምንገኘው። ይህ በዓል እንግዲህ ምንም እንኳን በኦሮሞ ህዝብ ዘንድ በስፋት የሚከበር የማንነቱ፣ የባህሉ፣ የእሴቱ መገለጫ የገዳ ስርዓት አካል ቢሆንም በርካታ ህዝቦች እያከበሩ ይገኛሉ። አብረው እንግዲህ አሁን አጠገቤ የሚገኙት የቡርጂ ማህበረሰብን ወክለው የቡርጂ ብሔረሰብን ወክለው እዚህ የተገኙ ናቸውና እነሱም አብረው ሲያከብሩ አብረው ከወንድም ህዝብ ጋር ሲያከብሩ ነው ያገኘናቸው። እንተዋወቃቸውና እስቲ ለምን መጡ የሚለውን ጉዳይ ስሜታቸውን እንገራለን። እኔ አቶ መሐመድ ወሌ ይባላል። ከቡርጂ ዞን ቡርጂ ብሔረሰብ አርባ ገዳዎች ሲስቴም ውስጥ ያለሁ ነኝ። ነው የመጡት ወደዚህ ምን ስሜት እየፈጠሩበት ይገኛል? ርቀቱንም በዛ ቴላ እስከ ሰባት መቶ ኪሎ ሜትር በግምት ሊሆን ይችላል። ከዛ ነው ተጉዘን ትላንት ወጥተን አዋሳ አድረን ዛሬ እዚህ የገባነው። አሁን የገባነው እንደገባን ሆዳችን አይል ችል ሲል፣ በእግር እስከዚህ ድረስ መጥተን ባህሉ ዜማ ለማክበር እዚህ ተገኝተናል። እንደው ምን ስሜት ፈጠረባቸው አሁን? ነው በጣም በጣም በጣም በጣም ደስ ብሎናል። በጣም ደስ ብሎናል። እኛ አንድ መሆናችን ባሉ የራሳችን መሆናችንን በጣም ተገንዝበናል። ቡርጂ ብሔረሰብ በደቡብ ክልል ነ ያለ ኩሽቲክ ብሔረሰብ ነው። እንደዚሁ በስም ኢሬቻ በእኛም አግኔ በእኛ ቋንቋ አግኔ ይባላል። አከባበሩም ውሃ ውስጥ መርጨቱም አንድ ነው። ቋንቋው ትንሽ የተለየ ይሆናል እንጂ የኛና የኦሮሞ ባህል የተኛውም አንድ ነው፣ ገዳውም ሲስቴሙም ሁሉም አንድ ነው። እኛ ከኦሮሞ ወንድሞቻችን ጋር ይህን ባህል ስናከብር አራተኛ ጊዜ ነው የመጣ ነው የዛሬው አዲስ አበባ መሆኑ በጣም ደስ ብሎናል። በጣም እንጃ ወደ ደስታ ነው የተሰማን። ህብረተሰቡም እኛ የእኛ ህብረተሰብ ኦሮሞ ባለበት ማንኛውም ከተማ ውስጥ የእኛ ህዝብ ተሰራጭቶ ከኦሮሞ ጋር እጅና ጓንቶ ሆኖ ልማት እየሰራ ነው እዚ ቀርቶ ከሀገር ውጭ በኬንያም ከኦሮሞ ሕዝብ ጋር አንድ መሆኑ አምባሲው ራሱ የኬንያ አምባሲ የሚመሰክረልን ነው። ስለዚህ ከኦሮሞ ጋር እኛ አንድነን በአንድነት ኢሬቻንም ሌሎችንም የኛን ባህል የወና ባህል የኦሮሞ ብሔረሰብ እኛ ጋር መጥቶ እንዲያከብር በዚህ አጋጣሚ ጥሪዬን አስተላልፋለሁ። በጣም አመሰግናለሁ። ደስ ብሎኛል። በጣም እናመሰግናለን። እስኪ የእርሶን ስሜት ደግሞ ይንገሩኝ። እስኪ ኢሬቻ ምን ፈጠረብዎት? አሁን ከድካም ነው ሰባት መቶ ኪሎ ሜትር አቋርጠው የመጡት እና ስሜቶትን ትንሽ ያጫውት። ዘንድሮ የዘንድሮ የኢሬቻ በዓል አከባበር ከበፊቱ ለየት ከሚያደርጉ ነገሮች አንዱ የኢትዮጵያ ህዳሴ ግድብ ተመርቆ በማግስቱ በዓሉ መከበሩ ልዩ አደረገዋል። ይሄ ደግሞ ትልቅ ስሜትን ይፈጥራል። ለምን ቢባል ኢሬቻ በዓለም አቀፍ ደረጃ ተመዝግቦ ከማይዳሰሱ ቅርሶች አንዱ መሆኑ ራሱ ሁለተኛው ብስራት ነው። በሶስተኛ ደረጃ በዓሉ በአገሪቱ ዋና ከተማ ብሎም የኦሮሚያ ዋና ከተማ ላይ መከበሩና የተለያዩ ብሔር ብሔረሰቦች መጥተው መታደማቸው ደስ የሚያሰኝ ነው ማለት ነው። ከዚህ አንጻር ነው ከዚህ መነሻ ነው የቡርጂ ብሔረሰብም ስድስት መቶ ኪሎ ሜትር በላይ ተጉዞ የዚህ በዓል ተዳሚ ለመሆን የመጣው እስቲድቅ ባህላችሁን ስሜታችሁን አንድ ላይ ከኦሮሞ ህዝብ ጋር መጋራታችሁ ምን ስሜት ይፈጥራል እናንተ ላይ? የእኛና የኦሮሞ ብሔረሰብ የሚጋራቸው ነገሮች አንዱ የስልጣን ሽግግር ነው። በእኛ በሻ ባህላዊ አስተዳደር ይባላል፣ በነሱ ገዳ አለ። ገዳው እና በሻ ባህላዊ አስተዳደሩ የስልጣን ሽግግር ምንም ግጭት የሌለበት ሰላማዊ በሆነ መንገድ አመቱን ጠብቆ የሚሸጋገር ነው። ሹመት ደግሞ የሚሰጠው በጉልበት ሳይሆን ስርዓት ባለው መንገድ ባህሉ በሚፈቅደው መንገድ መሆኑ ለኢትዮጵያ ዴሞክራሲያዊ ስርዓት አካሄድም አገር በቀል እውቀት ስለሆነ ለልምምድም ምቹ ነው ሁኔታን ይፈጥራል ብለን እናስባለን። ይሄ ደግሞ በአሁኑ ጊዜ ኤክሰርሳይዝ እየተደረገ ያለ ሁኔታ ነው። እጅግ አመሰግናለሁ። እንደ አንድ ጊዜ በእናንተ ዜማ በቋንቋችሁ በባህላችሁ እችን ስ አንድ ጊዜ

እናመሰግናለን ተመልካቾቻችን። እንደምታዩት እንግዲህ በውብ በሆነው ኢትዮጵያ ህብረ ብሔራዊ የሆነች ሀገር ናት። በርካታ ሕዝቦች፣ በርካታ ባህል፣ በርካታ ሃይማኖት የሚገኝባት ሀገር ናት። እንግዲህ በአንድነት ሆኖ ከደቡብ ኢትዮጵያ ክልል ነው መጥተው እንግዲህ እዚህ እያከበሩ የሚገኙት ባህላቸውን፣ እሴታቸውን፣ ማንነታቸውን፣ ቋንቋቸውን ከኦሮሞ ህዝብ ጋር እየተጋሩ ይገኛሉ። እንግዲህ 700 ኪሎ ሜትር አቋርጠው ድካም ሳይበግራቸው ይህንን ድንቅ ባህል አብረው ለመጋራት ነው። እንግዲህ አረፍም ሳይሉ ወደ አደባባይ እየወጡት እና፣ በዚህ አጋጣሚ ስላከበሩን ከእኛ ጋር ቆይታ ስላደረጋላችሁ እጅግ አድርገን እናመሰግናለን። በአዲስ ሚዲያ ኔትወርክ ስም ክብረት ይስጥልኝ። መልካም በዓል። እናመሰግናለን። ይቀጥላል።